ሰላም ቤተሰብ እንዴት ናችሁልኝ ደህና ናቸው እኔ እግዚአብሔር ይመስገን ሁሉ መልካም ሼር ሰብስክራይብ ላይክ እያደረጋችሁ አበረታቶች እንደዚህ እያልኳቸው እንግዲህ እኛ አረብ ሀገር ሴቶች ያው ተወርቶ አያልቅም ችግራችን ማለት ነው የሚረዳንም የለም የሚያስብልንም የለም ለራሳችን ካልቆምን በስተቀር ማንም አያስብልን እንደዚህ እያልኳቸው አንዷ እህቴ ምናለችኝ ከመጣው ስደት ከሄድኩኝ አስራ ሁለት ዓመቴ ነው። የልጅነት ባሌ የምወደው የማከብረው የሚያከብረኝ የሚወደኝ የሚመስለኝ ግን አስራ ሁለት አመት ሙሉ የለፋሁበትን ቤቴን የሁሉም ታሪክ ነው። ስንት አመት ሙሉ ለፍቼ አስራ ሁለት ዓመት ሙሉ ለራሴ አንድ ነገር ሳሊስ ብዙ ነገር ዋጋ የከፈልኩበት ትዳሬ የልጅነት ፍቅሬ አረብ ሀገር በመቆየቴ ብዙ ነገር አጣ። አንዳንድ ጊዜ አረብ ሀገር ላይ መተን ያው የምናገኘው ገንዘብ ነው። ሌላ ነገር ምንም አናገኝም። የምናገኘውንም ገንዘብ ለእኛ መቼም እግዚአብሔር ረድቶት የተባረከ ቤተሰብ ሆኖ ብራችሁን በአግባቡ ይዞላቸው የሆነ ቁም ነገር ላይ የሚያደርግላቸው ሰው ካልሆነ በስተቀር እኔ አረብ ሀገር ለፍታ በቃ ይሄንን አድርጋለች የሚል ሰው በቃ ካስር አንድ ነው። በጣም ከምንወደው ከልጅነት ከልጅነት ጓደኛችን በጣም ከምንወዳቸው ቤተሰቦች ተለይተን እኛ ቀን ይወጣልናል፣ ነገ ሌላ ቀን ነው እኛም እንደ ሰው ገብተን ወልደን ከብረን እንኖራለን ብለን ከሀገር ነው የምንወጣው። እና ሚቺ ልጅ እንደዛ ነው ያለችኝ። አስራ ሁለት አመት ሙሉ ቤቷን ምናምን ከጨረሰች በኋላ ከዛም በኋላ እቃዋን አስገብታ ጨርሳ ከዛ ለሆነ መነገጃ ደግሞ ቆይ እስኪ ሁለት አመት ሰርቼ ከዛም በኋላ ይችን ደግሞ በእጄ ይዤ ገብቼ በቀፎ ይላለሁ ብላ ነው ያሰበችውና እና እሷ ያሰበችውና እየሆነባት ግን ሌላ ነው አሳምራ ቪላ ቤት ሰርታ እቃዋን ሟልታ በጣም ብዙ ነገር ካደረገች በኋላ የሰማችው ነገር ግን በጣም ከባድ ነው። ምንድን ነው የሆነው? እሱ አግብቶበታል። እሷ የሰራችበት ቤት እሷ የሰራችበት ቤት ላይ ሌላ ገብቶ፣ የለፋው ሌላ፣ የሚኖረው ሌላ። መቼም ይቻልም እንደዛ ናት። አግብቶ ከወለደ በኋላ እሷም አታውቅም። እንግዲህ በጥርጣሬ ነው ሰው ሲነግራት ምናምን ሂድና ይልኝ ብላ ወንድሟን የላከችው ማለት ነው። እና የሰማችውን ነገር ማመን አቅቷት፣ እንግዲህ እስከዛ ድረስ እንዴት እያስመሰለ እንደኖረ ራሱ ፈጣሪ የወቀው። በጣም ከባድ ነው እውነት፣ ማታለል። በነገራችን ላይ እኮ ሰው እንኳን አይደለም፣ ሚስቱ የልጅነት ሚስቱ እንኳን አይደለም። እዚህ አረብ ሀገር በጣም ብዙ ዋጋ ከፍላ ወይኔ ወይኔ የእኛም ብር የሚበላ ሰው እኮ በእውነት እንደዋውቃችሁ ከሰጣችሁ ነው እንጂ እንደዚህ ሸውዷችሁ በትዳር እኔ አላውቅም። ብቻ ዘመኑ የግፈኞች ስለሆኑ ምንም ላያደርጋቸው ይችላል። ግን ደም ማለት ነው፣ የሰው ደም መጥባት፣ የሰው ደም መጠጣት ማለት ነው። ዓረብ አገር ምሰራ ሴት አታሎ መቀበል እና ለዛውም ደግሞ ባሌ ነገገብቼ ፎይላለሁ፣ እርፍልበት አለው እወልድበት አለው። ያለችውን ቤት ሌላ ሴት አስገብቶ ምን አይነት ህሊና ከባድ እና ከዛም በኋላ ወንድሟን ነው የላከችው እርግጠኛ ማመን አቅቷት ማለት ነው እስከዛ ድረስ እንግዲህ ሰው እንደ ባልና ሚስት ያማከራት እንደ ባልና ሚስት ገንዘቧን ብዝብዝ አድርጎ ምርጥ ቤት ከሰራ በኋላ ሌላ ሴት አገብቶ ወልዶ እንዴት ነው ሰው የምትሆነው እንግዲህ በጣም ብዙ ልጆች እዚህ ሀገር ላይ መጥተው አእምሯቸው ተነካ፣ እንደዚህ ሆኑ፣ እንደዚህ ሆኑ። ከዛም በኋላ ስንመለስ ደግሞ የሆነ ትንሽ እንግዲህ ይህን ያክል መከራ እየደረሰብን እንደውም በጣም ጠንካሮች ነን ማለት ነው። እና የአረብ ሀገር ሴት ምን ከአረብ ሀገር ስትመጣ አእምሮዋ ትክክል አይሰራም፣ አእምሮዋ ልክ አይሆንም ይላሉ። እንደዚህ እያደረጋችሁ እንዴት ነው ልክ የሚሆነው? እዚህ አፈርድሜ ተግጦ ተልኮላቸው ወንዶችም ጥርግ አድርገው ብልት አንዳንድ ወንድሞችም እንደዛው እና ወንድሟን ሄዳ ላከች። እርግጠኛ መሆኑን ስታቀው ተስፋ ቆረጥኩኝ አለች። እና ተስፋ ቆረጥኩ ራሴ ላይ ራሴንም ለማጥፋት አስቤ ነበረ። እና ተስፋ ከቆረጥኩኝ በኋላ ወደ ራሴ ተመልሼ ጸልዬ፣ ጸሎት አድርጌ ከዚህ በኋላም ጠንክሬ ብሰራ ያንን ነገር አገኘዋለሁ ብዬ ሁሉንም ነገር ለእግዚአብሔር ሰጥቼው እንደገና መስራት ጀመርኩኝ እና ስድስት ዓመት ጨመርኩ። በአስራ ሁለት ዓመት ላይ ስድስት ዓመት ጨምሬበት እየሰራሁኝ ነው። አሁን ከመጣው ስደት አስራ ስምንት ዓመቴ ነው። እንግዲህ መቼ ነው የምንኖረው? አስራ ስምንት ዓመት ነው። እግዚአብሔር ይመስገን አሁን የራሴን ቤት ገዝቻለሁ፣ የራሴን ቤት ሰርቻለሁ። እያለች እና ዛሬም በህይወታችሁ ተስፋ የሚያስቆርጥ በጣም ብዙ ነገር አለ። የሁላችንም ጓዳ ቢታይ ሁላችንም አለንበት እዚህ አይነት ህይወት ውስጥ እና አንዳንዴ ገንዘባችሁ ሲጠፋ ወይ የምትወዱት ባላችሁ ሌላ ሰው አግብቶ ቢጠብቃችሁ ወይ ብታዩት በህይወታችን ላይ ያልሆነ ነገር ወስነን ራሳችንን ከማጥፋት ዳግም እንደገና ሰርቶ መቀየር ስኬታችሁን ማሳየት ይቻላል። ለሰው ልጅ ትልቁ ጠላት ለሰው ልጅ በጣም ከባዱ በምድር ላይ መኖር ተስፋ መቁረጥ፣ ተስፋ ካልቆረጥን እንደርስበታለን። ይች ልጅ ዘመኗን ተበልታለች፣ እድሜዋን ተበልታለች። በጣም ብዙ ነገር አታለች፣ ፍቅሯን ተበልታለች። እኔ ያው ኢትዮጵያ ማለት አንዳንድ ጊዜ ከባድ ነው፣ ለወንዶቹም ማለት ነው። ወንድ ልጅ ከባድ ነው ብቻውን መኖር። እኛ እንግዲህ ቤት ውስጥ ተዘግቶብንም ቢሆን ያው ስሜታችንን ቆጥበን እንኖራለን፣ ግን ወንድ ልጅ እየበላ እየጠጣ እና ብቻ መኖር ቢከብድም ያው ያሉት እንግዲህ ከባድ ነው፣ ብቻ መፍረድ አይቻልም። ግን ደግሞ ቃል ይበልጣል። መታመን ለራስ ነው። መታመን ከምንም በላይ ይበልጣል እና እና በማንኛውም ቦታ ብትሆኑ፣ በማንኛውም ችግር ውስጥ ብትሆኑ ተስፋ እንዳትቆርጡ። ነገ ሌላ ቀን ነው፣ ዳግም ይነጋል ማለት በቃ ነገሮች ጭልምልም ልምልም ይላሉ። የሆነ ሰዓት ላይ ሰርታችሁ ብር ቆጥራችሁ ልክ እንዳልቆጠራችሁ ስትሆኑ ተስፋ ትቆርጣላችሁ። ግን የማያልፍ ነገር የለም የማይለወጥ ነገር የለም ሰው የሰው ልጅ ጤና በጤናው ከሆነ ምንም የማይቀየር ነገር የለም። ዛሬ መውደቅ ይኖራል፣ ነገ መነሳት አለ። ዛሬ ጨለማ አለ፣ ነገ ደግሞ ብርሃን አለ። በዚህ መካከል ግን የሰው ልጅ ተስፋ ቆርጦ በራሱ ላይ ምንም አይነት ውሳኔ ወስኖ ራሱና ዓለም ራሳችንን የማንጎዳ ከሆነ በሕይወታችን አዲስ ነገር መፈጠሩ አይቀርም። እንደገና ደግሞ መገፋት በራሱ ትልቅ እድል ይዞ ይመጣል። ሰውን አትክፉ እንጂ ሰው ይክፋችሁ። በሰው ግፋት ትስሩ። ከዛ በስተቀር እግዚአብሔር ከእናንተ ጋር ከሆነ እግዚአብሔር ከተበዳዮች ጋር ይቆማል። እግዚአብሔር ይክሳል። የማንም ባባልድ አይደለም። እንዴት ሆናችሁ እንደምትሰሩ ቤተሰብ፣ የሚያየው ሰው ሁሉ የሚያየው የፊታችንን መቅላት የሰውነታችንን መወፈር ነው። እግዚአብሔር ደግሞ የውስጣችንን ክሳት ያያል። እንዴት ሆነን እንደምንሰራ እንዴት እንደምንሰቃይ ስለሚያውቅ እግዚአብሔር ስለሚክስ፣ በማንኛውም ቦታ ብትሆኑ ተስፋ እንዳትቆርጡ። እኔ ይች ልጅ አድንቅያት አለው። በጣም ከባድ ነው። አስራ ሁለት ዓመት ሙሉ አፈር ድሜ ግጣ ሰርታ፣ በዛ ላይ ጭማሬ ለእውነት ነገር ብላ ሁለት ዓመት ጨምራ ሰርታ፣ ግን መጨረሻ ላይ ልክ በማረፊያዋ ሰዓት እንዲህ አይነት ሲፈጠር በራሷ ላይ ምንም አይነት አለመወሰኗ አንደኛ ብያት አለሁ ዛሬ የራሷን ነገር አላት፣ የራሷ ቤት አላት አዳማ ላይ ማለት ነው።